ዛሬ ያለችዋ ኢትዮጵያ የእስላም ሀገር መስላለች። ዛሬ ያለችዋ ኢትዮጵያ የእስላም ሀገር መስላለች አለ። ምን ነው ያስመሰላት? እስቲ እንመልከት። ተመልከቱ የዜና ማሰራጫ እስቲ እንመልከት። አለ ምን የዜና ማሰራጫዎች ምንድን ነው ያሉት? እስቲ አቶ ነቀለ ምን እንደሚል እንስማ። የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንትን እንደዚህ አደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የእንትና ክልል ፍጠር አዘጋጀ። የአብይ ጾም የሚባል ተቃጠለ እኮ አረረ። በቃ አረረ። እንቆላል ጠብሳችሁ ጊዜ ሽታው የሌለ እንትን ይላለ። የምን እንቁላል ይሄ እንትን፣ ጎማ ጎማ የመኪና ጎማ የሆነ ቆሻሻ ስታቃጥሉ በጣም ሽታው ይረብሻችሁ አለ እንደዛ አይነት ነው። ይሄ ሰው የምቀኝነት ጥግ ማለት ነው። ከዚህ በፊት እሱ የሚሰማው ባባቶቹ ስራት፣ ባጼዎች የሚሰማው ምንድን ምንድነው? ሙስሊሙ በንዲ ቦታ ተገደሉ፣ በንዲ ቦታ እንዳይማሩ ተከለከሉ፣ በንዲ ቦታ ቁራን ተቃጠለ፣ በንዲ ቦታ ከተለያዩ ቦታዎችን የሚገቡ ኪታቦች ውሃ ውስጥ ተጨመረ። ከዛ እሱ ደስ ይለዋል። ምክንያቱም እኩልነት የሚባል ነገር ስለማያስደሰተው እኩልነት የሚባል ነገር አዋሽ ባንክ ንግድ ባንክ የኢትዮጵያ አየር መንገድ ለምን ይፍጣር ጠራ። ከዛ ለምን ዘገቡት? በዚህ ልክ ምቀኝነት፣ በዚህ ልክ ጥላቻ፣ ባይዘብ የአብዛኞቻችሁ ውስጣችሁ ላይ የያዛችሁ ነው። ይህ ዘመድኩን ነቀለ ማለት ነው። በአደባባይ ያሰራጨ ያለው እውነታ ነው ባይዘብ ከስንት አንዶቻችሁ ካልሆናችሁ፣ አይተናል እኮ ሰሞኑ። እሸቱ መሬት ላይ ያሉ ሰዎች የሚያደርጉት እውነታ በግልጽ የተናገረውን ከዛ በኋላ ዘመቱበት። ለቤተ ክርስቲያን ስንት ነገር ያደረገ ልጅ ማለት ነው። እውነትን ስለተናገረ ተናገረ። ጭራሽ የኢትዮ እንትኑ ሪፖርት አድርገን ቻናሉን እናዘጋ እስከ ማለት ድረስ ማለት ነው። ለምን ስለ ሙስሊሞች ለምን መልካም አወራ? ይህ ነቀለ የተባለው መምህር ዘመድኩን ነቀለ የተባለ ግለሰብ ግን በሚያሳዝን ሁኔታ ሙስሊሞች ለምን አዋሽ ባንክ ጠራቸው? ይፍጣር እሺ፣ ምንድነው ምክንያቱ ስንል ተመለ የአብይ ጾም እህ የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እስላም እስላም እስላም እስላም እንዲሸት አደረጉ። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። ምጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ እስላማዊ የሚሸጥ የነሱ ደጋፊ የሆነው ቁጭ አሸዋቸው አይደለም። የምታዩት ነገር ነው። ማንከለከለ ማንከለከለ። ቆይ ከሙስሊሞች ጋር ምንድን ነው ችግራቸው? እኮ ግራ ነው የሚገባል። ከሙስሊሙ እኩል መሆን ካቃተ ለምን ምቀኛ ትሆናለህ? ነው አሁን የማይገባኝ ነገር። ያ ሁላችንን ሀገራችን ነው። ፕሮቴስታንት በለው፣ ሙስሊም በለው፣ ካቶሊክ በለው ኦኒሊጂስስ በለው ከፈለገ ይሄ ጆባ በላቸው የይሖዋ ምስክሮች ምናምን የሚባሉት እነሱም በአጠቃላይ የዋቄ ፈናውም የሁሉም ማለት ነው፣ ሀገር ነው። ሁሉም በኩልነት የሚኖርበት ሀገር ነው እንጂ እንደ ድሮ መቻቻል ምናምን የለም። መቻቻል ማለት ባይዞ ቃሉ ደስ ይላል አይደል? አንዱን እያጠፋ አንዱ ችሎ መኖር ማለት ነው። እንደዛ ሳይሆን በኩልነት ትኖራለህ። ለምሳሌ አብዮት አደባባይ ይነሰል አይደለ ኖ የአንድ ሃይማኖት የአንድ ዘር ብቻ ነው ተባለ ኖ አይደለም። ያ አለመሆኑ ደግሞ አሳይተናል አይደለ። ምክንያቱም በብራችን ያዋጣ ነው የሕዝብ አደባባይ ነው። የሕዝብ አደባባይ ደግሞ የፈለገ ቤተ እምነት የፈለገውን ኮንፈረንስ፣ የፈለገው ነገር ማዘጋጅ ይችላል። ምክንያቱም በተወለደበት ሀገር ፕሮቴስታንት ለምሳሌ ወንጌል ምናምን ብለው ያዘጋጃሉ። አብዮታ ሙስሊሞችም ይፍጣር ዒድ ይሰግዱበታል። ኦርቶዶክስም ደግሞ ደመራ የተለያዩ ገና ላይ ምናምን ያከ መብታቸው ነው። አዳዋ ይከበራል። ዋቄፈናው ነው ደግሞ ሬቻ ያከብርበታል ምናምን። ምክንያቱም ኢትዮጵያ ውስጥ ነው ያለው። ብራዘር አንተ ያለው ማለት ነው ምንተኛው ሴንቸሪ ላይ እንደሆነ ታውቃለህ? 10ኛ ወይም 15ኛው ሴንቸሪ ላይ ነው ያለው፣ የአባቶችን ስራ ስለምትናፍቅ ማለት ነው ሙስሊሞችን የሚጨቆኑበት ለምን እስልምና ተቀበልክ ተብሎ እንደዛ አይነት መከራ የሚደርስበት በህገ መንግስት ደረጃ ሙስሊም መሆን እንዲህ ያስቀጣል ተብሎ በህገ መንግስት ደረጃ የተቀመጠበት ሴንቸሪ ላይ አይደለም። ያን ስራት ብራዘር፣ ሄደዋል። ያን ስራት ማምጣት አችልም በፍጹም ማለት ነው። ዛሬ ላይ የተማረ የነቃ ነው ያለ። ነጠላ ለብሶ የሚገባ የለ ማተም ያደርግ የለም ይላል። ለምንድን ነው ማተብ የሚያደርግ የሌለው? እንዲህ ፓርላማ የብልጽግና ራሱ እኮ መመልከት ትችላለህ ብራዘር፣ ወይም ተማር ማንም እንደፈለገ ሃይማኖትን ማራመድ ይችላል ያለው አንደኛ ክፍለ ዘመን ላይ ነው። ውሻን እንደነከሰው ሰው ማለት ነው። ያዙን ልቀቁኝ አትበል። እንዲህ አይነቱን ጥላቻ ለህዝበ ክርስቲያን ብሎን ደግሞ ሙስሊሞች ለህዝበ ክርስቲያን የተሳሳተ አስተሳሰብ እንዲኖራቸው አታድርጉ እባካችሁ። ስትታዩ እኮ አስቡት፣ ጢሙን ማለት ነው ሸብተዋል። ሽበት ዝም ብሎ አይደለም የሚገኘው፣ ባይዘው የፈጣሪ ጸጋ ነው። አንተ ግን በዚህ ዕድሜ ሁሌ እንደለፈለፍ ሁሌ ሃይማኖትን ከሃይማኖት ዘር ከዘርን በማጋጨት ቁጥር አንድ ነው። ዘመድኩን ነቀለው ማለት እሱ ይንቀጥል። ጢማቸውን አንሸርገው ሱሪያቸውን አሳጥረው መከራ እንግዲህ ጢማቸው አንሸንግረው ምናምን ብሎ እየተሳደበ ነው። እንግዲህ አንድ ሰው ጢሙ ማሳደግ የመልክተኛ አለይ ሰላቱ ወሰላም ትዛዝ ነው አይደለም። እንግዲህ በአንድ የሃይማኖት ትዛዝ ላይ እያላገጠ ነው። እንደዛ ከሆነ እኮ ቄሶች፣ ጳጳሶች ያሳድጋሉ። በአንተ አስተሳሰብ ከሆነ በቃ እነሱ ጳጳሶች እንደዛ እንበል። እኛ አንልም፣ ምክንያቱም እናከብራቸዋለን። ትልልቅ አባቶች ናቸው። በእንዳንተ ዓይነ ቆሻሻ ሰው ተነስተን ማለት ነው ትልልቅ አባቶችን እንዳንተ ጽይም፣ ምናምን ምናምን፣ ቀሚስ የሚለብስ አንልም። ምክንያቱም አንተ ደነስ ስለሆንክ ማለት ነው። በሚገባ ቋንቋ ነው የምናገረው። መከራ የሚያበሉና ሀገረ መንግስቱን በአብይ አህመድ በኩል በእጃቸው ስራ አስገብተው ዛሬ በኢትዮጵያ ውስጥ ያለው መከራ የሚያረዝሙት ኡስታዞች አውደ መድረክ ላይ ወጥቶ ሲናገሩ፣ ሰላማዊ መድረክ ላይ ወጥቶ ሲናገሩ፣ ሩሩሮች መድረክ ላይ ወጥቶ ሲናገሩ ብዝሃነትን የሚቀበሉ ነገር ግን በውስጥ ሰይፍ እየሳሉ በውስጥ ሴራ እየሸረቡ በውስጥ እያደራጁ መከራ የሚበሉ ሰዎች ያመጡት ከዚህ የተነሳ የኢትዮጵያ መከራ ያበዙት ውስጣዞች ነው ያሉ። በተዘዋዋሪ ምንድን ነው ሙስሊሞች ነው እያለ ነው። ምክንያቱም ኢፍጣር ጠቅላይ ሚኒስትሩ ጠራቸው። የተለያዩ ቦታዎች ላይ ያፈጠሩ እውነዚህ የምር ሙስሊሞች ኢትዮጵያ ውስጥ እንደፈለጉ ነው እየኖሩ ያሉት። ኢትዮጵያ ውስጥ ላይ ነው ሰላሳ ወደ አርባ የሚጠጉሙ መስጂዶች የፈረሱ በታሪክ የማይታወቅ በታሪክ ታይቶ የማይታወቅ ሞጣ ላይ ማለት ነው ተቃጥለዋል እኮ ጎንደር ላይ እኮ ወደ አምሳራት የሚጠጉ ሙስሊሞችን እኮ ተገለዋል። ለምን ሙስሊም ሆናችሁ ተብለው ማለት ነው። መንግስቱ በተቻለው አቅም ለሁሉም ቤተ እምነት ይሁን ዘር ይሁን በኩልነት ለማስተዳደር ጥረት የሚያደርግ ነው። ይህን ሲያደርግ ደግሞ አላህ ያገዘው እንላለን፣ ሲያጠፋ ደግሞ አላህ ይምራውልን ብለን ዱዓ እናደርጋለን እንደ አንድ ሙስሊም ማለት ነው። ግን የእናንተ ጥላቻ ግን በጣም ነው የሚገርመው። ጥላቻቹ ፐርሰናሊ ከግለሰቦች ቢሆን እኮ ችግር የለው። ግን ከቤተ እምነቱ ነው፣ ከሙስሊሙ ነው። እንደ ዘመድኩን አይነት ነቀለ አስተሳሰብ የሚደግፉ ሰዎች ከውስታዞቹ ሳይሆን ኡስታዙ ስትልቁ ሙስሊሞች እንደምትልቁ እርግጠኛዎች ነው። ምንም አይነት መረጃ የለውም። ማይዘው እንዲህ የሚያደርጉ ውስታዝ የለውም። አንድ ውስታዝ ውስታዝነቱ እንዲህ አይነትን ብጥብጥ የሚያነሳ ውስታዝ አታገኙም። ነገር ግን መብቱን የሚያስከብር ውሳኔ ታገኛለህ። አሁን እንደና አህመድ ዲን ጀበል እንደምትፈሩ እናውቃለን። ምክንያቱም ደግሞ ከናንተ በኩል የሚመጣ ምላሽ ስለሰጠ፣ ስለ ሙስሊሞች ጭቆናና ስቃይ ስለጻፈ አንተ ትጠላዋለህ። አይገርምንም። እንድትወደውም እንኳን ጠብቅ። ስለዚህ ባይዘው ለዚህ ሰውን ይን ኢቫሉዩ የምሰጠው ሰው አይደለም። ግን ጭፍን የሆኑ ተከታዮቹ አሉት ጭፍን የሆኑ ማለት ነው።